ጤና ይስጥልኝ እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ዛሬም ተመልሰናል። እንግዲህ ሰፊ የሆኑ ጉዳዮችን እያነሳን ቆይታ እናደርጋለን። በተለይ ወቅታዊ የሆኑ እንዲሁም ምሽት ላይ ተደርገው ጠዋት ዜና የሚኖራቸውን ሀሳቦችን ወደ እናንተ የምናደርስ ይሆናል። ሊቨርፑል ትናንት አሸንፏል። ይሄ ለሊቨርፑል በጣም ወሳኝ የሚባል ድል ነው። በተለይ በተከታታይ አራት ጨዋታዎችን ለተሸነፈ አንድ ቡድን ማገገም የሚፈልግበት ምሽት ስለነበረ ማለት ነው። አሰልጣኝ አርነ ስሎት ጨዋታውን በተመለከተ የሰጡት ማስተያየት ለዛ አንድ የሚያስቀምጠው ፖይንት አለ። ማሸነፍን እንፈልግ ነበረ፣ ይህንን ምሽት እንጠብቀው ነበረ ብለዋል አርነ ስሎት። ከቡድናቸው ጋር በተያያዘ የሚነሱባቸው ጥያቄዎች እንዳሉ ግልጽ ነው። በተለይ የቡድን አጠቃላይ እድገቱ ጋር በተያያዘ ሊቨርፑል፣ የተጫዋቾች አጠቃቀሙ ጋር በተያያዘ የተጫዋቾች አጠቃቀሙን ወጥ በሆነ መንገድ ከማድረግ ጋር በተያያዘ በየጨዋታዎቹ ምን ማድረግ አለብን፣ በየጨዋታዎቹ ምን የተሻሉ ነገሮችን መከወን ይገባናል ለሚለውም ምላሽ የሚሰጥ ምሽት ይሆናል ብለዋል አሰልጣኝ አርነ ስሎት። የሊቨርፑል ድል ከምንም በላይ ወቅታዊ ለነበረው ጥያቄ ምላሽ የሚሰጥ እንደሆነ አሰልጣኙ አንስተዋል። በተጫዋቾቼ ፋይትባክ በጣም ደስተኛ ነኝ ብለዋል አርነ ስሎት። ተመልሰው ጨዋታውን ለመቆጣጠር ስላደረጉበት መንገድ እና በጨዋታው አሁንም መስተካከል ስለሚገባቸው ነገሮች ለማንሳት ሞክረዋል። ቼልሲም እንዲሁ ድል አድርጓል። ትናንትና አምስት ጎሎችን ነው። ፋይፍ ስታር ቼልሲ ሆኖ አምሽቷል ትናንት። እንግዲህ በሁለቱ እንግሊዝ ቡድኖች አስር ጎሎች ተቆጥረዋል። ትናንትና ሊቨርፑል አይንትራክ ላይ አምስት ጎሎችን ሲያስቆጥር፣ ቼልሲ አያክስ ላይ አምስት ጎሎችን ማስቆጠር ችሏል። ስለዚህ በአጠቃላይ አስር ጎሎች የተቆጠሩበት የቻምፒየንስ ሊግ ምሽት ነው። ይሄ የሚጠበቅ ምሽት ነው በተለይ እንደ አሰልጣኝ አርነ ስሎት እምነት ከሆነ እንደዚህ አይነት ምሽቶች በጣም አስፈላጊ ምሽቶች ናቸው የማገገሚያ ምሽቶች ናቸው የሚል አስተያየት ሰጥቷል። በእርግጥም የማገገሚያ ምሽቶች ናቸው እነዚህ ምሽቶች። በቼልሲ በኩል ያው አሰልጣኝ ኤንዞ ማሬስካ የቡድን ግንባታቸው አሁን ቀስ እያለ ከውጥነት ጋር ያሉበትን ጥያቄዎች እየመለሰ እየመጣ ነው። ነገር ግን አሁንም ቼልሲ በውጥነት ውስጥ በተለይ ከሊግ ውድድሮች ጋር በተያያዘ እንዲሁም የቻምፒየንስ ሊግ ጨዋታዎችን ባላንስ ከማድረግ ጋር ከሚመጡ የጨዋታ መደራረቦች ጋር ያሉበትን ጥያቄዎችንም ልንመልስ ይገባል ብለዋል ኤንዞ ማሬስካ። በእርግጥም በፕሪሚየር ሊጉ ያሳለፍነው ድራመት የቼልሲ ትልቁ ችግር የነበረው የወጥነት ጥያቄ ነው። ጨዋታዎችን ወጥ በሆነ መንገድ ለማሸነፍ የሚቸገር ቡድን ነበረ ቼልሲ። ስለዚህ ይህን የጨዋታዎችን የወጥነት ችግር አሁን በቀጣዮቹ ጨዋታዎችም በሚገባ ማሳየት ይገባናል የሚል አስተያየት ሰጥተዋል አሰልጣኙ። ከቼልሲና ከሊቨርፑል ጋር የተያያዘ ሰፊ ሀሳቦችን ዛሬ እንግዲህ የምናነሳ ይሆናል። የቻምፒየንስ ሊጉም እንዲሁ ያልተጠበቁ የጨዋታ ሽንፈቶች ነበሩ። እንግዲህ በቻምፒየንስ ሊግ የትልልቅ ጨዋታዎች ምሽቶችን ከፍጻሜና ከግማሽ ፍጻሜ፣ ከሩብ ፍጻሜ ጨዋታዎች በፊት እያስተናገድን ነው። ለምሳሌ ሪያል ማድሪድ ከዩቬንቱስ ጋር ተገናኝተዋል። ይሄ የቻምፒየንስ ሊግ የፍጻሜ ጨዋታ ነው። አብዛኛውን ጊዜ ከዚህ በፊት የምናውቀው በየምድቦቻቸው የመገናኘት ወይም ደግሞ በየዙር ጨዋታዎች የመገናኘት እድል ስለሌላቸው እነዚህ ቡድኖች የሚያደርጓቸው ጨዋታዎች ወይ የግማሽ ፍጻሜ ወይ የሩብ ፍጻሜ ወይ የፋይናል ጨዋታዎች ናቸው። አሁን በቻምፒየንስ ሊግ ሁለተኛው ሶስተኛው ዙር ጨዋታዎች እየተገናኙ ነው። አትሌቲክ ክለብ ቃራባግን ሶስት ለአንድ በሆነ ውጤት ያሸነፈበት ጨዋታ አለ። ጋላት ሰራይ ግን አስቸጋሪ ቡድን እየሆነ ነው። በነገራችን ላይ ቦዶ ግሊምትን አሸንፏል ሶስት ለአንድ በሆነ ውጤት። እንደምታስታውሱት ሊቨርፑልን በዘንድሮ የውድድር ዓመት በቻምፒየንስ ሊግ አሸንፎታል። ስለዚህ ይሄ እያስመዘገባቸው የሚገኙት ውጤቶች እንዲሁ ዝም ብለው የተፈጠሩ ውጤቶች አይደሉም ማለት ነው። የአንድ ለዜሮ የሊቨርፑል ድል ዝም ብሎ የመጣ አይደለም ማለት ነው፣ የተሰራበት ነው ማለት ነው። ያደገ የተሻሻለ ነገር እያመጣ ያለ ቡድን እንደሆነ የሚያሳይ ነው። በእርግጥም የታለንት ስብስብ ነው ይሄ ቡድን። በጣም ትልልቅ ተጫዋቾችን አውሮፓ ላይ የተሻለ ነገር መፍጠር የሚችሉ ተጫዋቾችን፣ እንደነ ቪክቶር ኦስሜሄን አይነት ተጫዋቾችን ይዘው በውድድር ዓመቱ ጀምረዋል እና ያለፉት 18 19 ወር ከተመለከት ነው አስቸጋሪ ቡድን ነው። ለትልልቅ ቡድኖች የሚሰጠው የሜዳ ላይ ፈተና በተለይ የሚያጠቃበት መንገድ ሜዳውን ኮንትሮል ለማድረግ ያው ትልልቅ ቡድኖች ትልቁ ፈተና ተብሎ የሚታሰበው የሜዳውን ኮንትሮል የማድረጊያውን በተን ይጠፋቸዋል፣ እና ሜዳውን ኮንትሮል ለማድረግ ግን እየተቸገረ አይደለም፣ ይሄ ቡድን እና ጋላታሳራይ አስቸጋሪ ቻምፒየንስ ሊግ ጉዞ ከሚሰጣቸው ቡድኖች መካከል በቀጣይ የሚገጥማቸው ቡድኖች ይጠበቃሉ። ስለዚህ ጉዞ በጣም ጠንካራ ጉዞ ሊሆን እንደሚችል ኤክስፔክት ይደረጋል። የአርነ ስሎት ፖዚሽናል ፕሌይ እና የኩክ ቦል ሰርኩሌሽን ግን ትናንትና እንደገና ህይወት ዘርቷል። ያው እንደምታውቁት አርነ ስሎት እነዚህ ሁለቱ ነገሮች ላይ ትኩረት ያደርጋሉ። ይሄ ፖዚሽናል ፕሌይ ላይ በተለይ የተጫዋቾች የቦታ ሚና ላይ የቦታ መተካካቱን በራሱ ጥራት ባላቸው የተጫዋቾች የቦታ መተካካት ውስጥ እንዲገኝ ይፈልጋሉ። ለዚህ ነው አሁን በየቦታቸው ወሳኝ የሚባሉ ተጫዋቾች የተሻለ ፐርፎርም እንዲያደርጉ የሚፈልጉት አሰልጣኝ ይህ ዝቅ ያለ ፐርፎርማንስን አይፈልጉም። ያደገ ፐርፎርማንስን ይፈልጋሉ። አርነ ስሎት ያደገ ፐርፎርማንስን ባገኙ ቁጥር በሜዳ ላይ በሚያጋጥማቸው ችግሮች ውስጥ ቡድናቸው መፍትሄ እያገኘ ይመጣል ብሎ ያስባሉ። የቡድን መፍትሄን ማግኘት የሚቻለው በሜዳ ውስጥ በሚገኙ የታክቲክ ጥያቄዎች ውስጥ ተጫዋቾቻቸው ከፍተኛ የሆነ ትወና ሲፈጽሙ ነው ብለው የሚያምነው አሰልጣኝ ናቸው። አሁን በጨዋታ ስትራክቸራቸው የ4231፣ የ442፣ የ4141 የጨዋታ ስትራክቸርን ይመርጣሉ። አሰልጣኙ ግን ፍሌክሲብል የሆነ አፕሮችን ቡድናቸው ደግሞ ተግባራዊ ማያደርግ ከሆነ ሊቸገሩ እንደሚችሉ ያውቁታል። እና ትናንት ሊቨርፑል በብዙ መንገድ የተሻሻለ ሊቨርፑል ነበረ። ትናንት ሊቨርፑል ከማንቸስተር ዩናይትድ ጨዋታ በኋላ ሶስት መሰረታዊ ነገሮችን አስተካክሏል። እነኚህን ሶስቱ መሰረታዊ ነገሮች እንመለከታቸዋለን በስርስር የመጀመሪያው ወደ ተጋጣሚ ሜዳ የሚገባበት የፋይናል ሰር ፔኔትሬሽኖቹ አድጓል። ሁለተኛው የአጥቂዎችንና የአማካኞችን እንቅስቃሴ ለማገናኘት የሚደረገው በጣም ወሳኝ የሚባሉት ፓሶች ጥራት ጨምሯል። ትናንትና በሶስተኝነት የመከላከል ስትራክቸሩን ዴብዝ አግኝቶታል ሊቨርፑል ትናንትና። እነኚህ ጉዳዮች ላይ አርፈን እንግዲህ ሰፊ ሀሳቦችን የምናነሳ ይሆናል። ፖድካስቱን ላይክ አድርጉ፣ ፖድካስቱን ሼር አድርጉ ለሌሎች እንዲደርስ አጋሩ። ሀሳብ አስተያየቶችን እየሰጣችሁን እያጋራችሁን ስለሆነ ሌሎቻችሁም የዚህ ፖድካስት ቤተሰቦች እጅግ አድርገን ከልብ ነው የምናመሰግነው። ጥሩ ጊዜ እንዲሆንላችሁ እንመኛለን። ትናንት ከሰራ ነው ፕሮግራም በኋላ በጣም ብዙ ሰዎች ሀሳብ አስተያየቶችን ሰጣችሁናል። ከእነኚህ መካከል እንግዲህ ከደቡብ እዝ ነገሌ ቦረና ሻለቃ ጌታቸው ብሩ የዘውትር አድማጭ ናቸው። ሻለቃ ባለህበት ሰላም እንድትሆን ምኞቴ ነው። ሁሌም ቢሆን ለምትሰጠኝ ሀሳብ እጅግ በጣም አመሰግናለሁ። ድንበር ላይ ሆኖ እንግዲህ ፕሮግራም እየተከታተለ ነው የሚገኘው። ሌላው ጆቴ ቲዩብ በዘንድሮ የውድድር ዓመት አርሰናል ይላል። አርሰናል በዚህ የውድድር ዓመት ፎርሙ በደንብ አግኝቶታል ማለት ይቻላል። ከዚህ በላይ ማሳየት የለበትም ካለው በጣም ኳሊቲ ተጫዋቾች አንጻር የሚል ሀሳብ አንስቷል። አብዱል መሊክ ቡርሃን የአርሰናልን የዘንድሮ ጉዞ በተመለከተ የኦፔሬሽን ሁለት ጎል በማግባቱ በጣም ደስ ብሎኛል ብሏል። ቃል ኪዳን ስጠብቅ ነበር የሚል ሀሳብ አስቀምጣለች። እጅግ በጣም አመሰግናለሁ። እንግዲህ ሁሌም ጠዋት ጠዋት ሰፊ ሰፊ ሀሳቦችን በተለይ ከጨዋታዎች በኋላ ያሉትን ያላያቸዋቸውን ፖይንቶች ለማንሳት እሞክራለሁ። ታደሰ ተገኝ ስለ አርሰናል የዘንድሮ ብቃት እያነሳ ያለው ሀሳብ ደስ ይላል የሚል ፖይንት አስቀምጧል። ስለ ዮኬሬሽ ትንሽ ነገር ስራልን ያሉ አድማጮች አሉ። እነሱንም ለመመልከት ሞክራለሁ። ብራይት ቲዩብ፣ እንዲሁም ኬራቺ ኢየሱስ ጌታ ነው በሚል ስም እንዲሁም ባቢ ፍሮም አዲስ ሜላታዊ ግዛቸው፣ ሁላችሁም ለሰጣችሁኝ ሀሳብ በሙሉ እጅግ አድርጌ ከልብ ነው የማመሰግነው። የእናንተ ሀሳብ በጣም ይገነባኛል። የእናንተ ሀሳብ በጣም አስፈላጊ ነው። ስለዚህ ሀሳባችሁን እንድትሰጡኝ፣ እንድትሳተፉ ከወዲሁ ጠይቃችኋለሁ። የመጀመሪያው ጉዳይ እናድርገውና፣ ቅድም ወደ አነሳሁት የፋይናል ሰር ፔኔትሬሽን የሊቨርፑል እንቅስቃሴ ትናንትና ጨምሯል። በጣም የሚገርመው ነገር ለሊቨርፑል ተጫዋቾችና ለሊቨርፑል አጠቃላይ ስኳዱ አንዱ ፖዘቲቭ የሆነው ነገር አምስቱ ጎል አይደለም የፋይናል ሰርድ ፔኔትሬሽን ሊቨርፑል ያፈረ ቡድን ሆኖ ነበር። ባለፉት አራት ጨዋታዎች ወደ ተጋጣሚ ሜዳ ሳጥን ለመግባት የሚደረጉ ሽግግሮች የተቆለፉና እነዛን የተቆለፉ ሲቹዌሽኖችን ደግሞ ሁኔታዎችን ከፍቶ ለመሄድ በሚያስችል ጥራት ላይ አልተገኘም ነበር ሊቨርፑል። ይሄ የሊቨርፑልን የማጥቃት እንቅስቃሴ ድክመት በደንብ የሚያሳይ ነው። ሊቨርፑል በጣም ወሳኝ የሚባሉ የጨዋታ ሞመንቶች በእንቅስቃሴ የተሻለ አድገው የተሻለ ጥራት ጨምረው መሄድ በሚገባቸው ልክ እንዳይሄዱ ኳሊቲ ጎሎት ነበር። በተለይ ከአማካኝና ከአጥቂዎቹ መካከል የሚኖረው ያ ግንኙነት፣ በተለይም ደግሞ ኢንቴሊጀንት ሙቭመንት እና ኢንቴሊጀንት ራን፣ በጣም የበሰለ እንቅስቃሴና የበሰለ ሩጫዎች ሊቨርፑሎች እያገኙት አልነበረም። ትናንትና በነበረው እንቅስቃሴ ግን ሁጎ ኢኪቲኬን እንኳ በበሰሉ ሩጫዎች በቀኝና በግራ በሚፈጠሩ አቅጣጫዎች ውስጥ እሱን ለማግኘት የሚደረጉ ጥረቶች በጣም አድገው ነበር። የአይንትራክ ፍራንክፈርት የመከላከል አደረጃጀትና የአማካኝ ክፍል ድክመት እንዳንለው የሚደጋገም ነበር ያ ነገር። ያ አንድ የሚሆን ሳይሆን ለምሳሌ የሁጎ ኢኪቲኬን እንቅስቃሴ ፈልጎ ለማግኘት የተሞከሩትን የፋይናል ሰርድ ፔኔትሬሽኖችን ብንመለከት በጣም ጥራት የጨመሩ ከማንቸስተር ዩናይትድ እና ከዛም በፊት በነበሩ ሊቨርፑል በጋላት ሰራዊ በራሱ የቻምፒየንስ ሊግ ጨዋታ ላይ ጎሎት የነበረውን ነገር የመጨረሻውን ንክኪ ይበልጥ ያሳደገ ሽግግሮችን ሲያደርጉ ነበር። ይህንን በተመለከተ አሰልጣኝ አርነስሎት ታይሚንጉ አሁን ነበር እና ወሳኝ ሰዓት ላይ ነው፣ በዚህ አይነት እንቅስቃሴ ውስጥ ተመልሰን ወደ ምንፈልገው የቡድን ስትራክቸር የመጣ ነው ብለዋል። በእርግጥም አሰልጣኝ አርነስሎት ትክክል ናቸው ይህን ነገር ሲናገሩ ምክንያቱም በትናንትናው የአይንትራክ ፍራንክፈርትና የሊቨርፑል ጨዋታ ላይ የነበረው ወሳኙ የሚባለው የቡድኑ እድገት የፋይናል ሰርድ ፔኔትሬሽን በሊቨርፑል የጨዋታ ሚዛን ውስጥ ሊቨርፑል በሚፈልገው መንገድ ሞኒተር እየተደረገ ነበር። ሊቨርፑል በሚፈልገው መንገድ ሞኒተር የተደረገበት እንቅስቃሴ ሊቨርፑልን የተሻለ ውጤታማ አድርጎታል። ተጫዋቾችን ፈልገው ለማግኘት የሚያደርጉት ጥረት የተሳካ ነበረ። የመጨረሻ የፋይናል ሰርድ ፔኔትሬሽኖችን ሽግግሮችን ስንመለከትም እነኚህ የመጨረሻ የፋይናል ሰርድ ፔኔትሬሽን ሽግግሮች ሕይወት ያላቸው ሽግግሮች ነበሩ። በሜዳ ወሳኝ የሚባለው የሜዳውን ክፍል እንዴት ቆርጦ ለማስተካከል ጥረት ይደረጋል የሚለው የሚሸነሽኑበት መንገድ ለምሳሌ ለተከላካይ አድቫንቴጅ የሚሰጡበት፣ ለአማካኝ አድቫንቴጅ የሚሰጡበት፣ ለአጥቂው አድቫንቴጅ የሚሰጡበት መንገድ የመተካካት የኮምፓቲቢሊቲ አታኪንግ የዲፌንሲቭ ስትራክቸር ላይ ሊቨርፑል በጣም ጥሩ ነበር። ለምሳሌ ትናንት የፖሴሽን ሎስቲን ዲፌንሲቭ አፍ ላይ በማንቸስተር ዩናይትዱ ጨዋታ ከፍተኛ የሆነ ጫና ውስጥ ነበረ ሊቨርፑል ወደ 31 ሞመንቶች ውስጥ ተቸግሮ ነበር። ትናንትና ኢንትራክ ፍራንክፈርት 41 ሞመንቶች ላይ ሲቸግር፣ ሊቨርፑል 16 ሞመንቶች ብቻ ላይ ነው የተቸገረው። ይሄ ከትናንትና ወዲያ በጣም ፍጹም የነበረውን አርሰናልን ይቀርበዋል በመከላከሉ ስትራክቸር የተሻለ የቡድን ስትራክቸር በመፍጠር ይሄ የቡድን ስትራክቸር የተሻለ ያደገ ሆኖ ክፍተቶችን እየሞላ የተሻለ ጥራት ያለውን ነገር ለመስጠት ቅርብ የሆነ ስትራክቸር ነው አማካኝ ክፍል ላይ ራሱ የፖሴሽን ሎስ ኢን ሚድ ሰርድ ላይ ሊቨርፑል በጣም ዝቅተኛ የሆነ የኳስ እንቅስቃሴ ንክኪዎች ግድፈት ነበር የተፈጠረበት በማንቸስተር ዩናይትድ ጨዋታ ላይ የነበረው የአማካኝ ክፍል መታፈን በአማካኝ ክፍል እንቅስቃሴዎች ውስጥ ይሄ ህይወት ያለው ወይም ደግሞ የተሻለ ጥራት ኖሮት የተጋጣሚ ቡድንን በተሻለ ለመጫን የሚያስችል እንቅስቃሴ መፍጠር ግን አልቻለም። የሎንግ ፓስና የፓሲንግ አክዩራሲውን ስንመለከትም ሊቨርፑል ትናንት በቻምፒየንስ ሊግ ካስመዘገባቸው የሎንግ ፓስ አኪሬሲዎቹ የፓሲንግ አኪሬሲዎቹ ውስጥ ስድስተኛ ደረጃ ላይ የሚቀመጥበትን ምሽት ነው ያሳለፈው ዘጠና ሁለት ነጥብ ስምንት አኪሬሲ ነበረው ትናንትና አጠቃላይ በፓስ ዲስትሪቢሽን ስንመለከት አይንትራክ ፍራንክፈርት 381 ፓሶችን ሲፈጽም በሊቨርፑል በኩል 697 ፓሶችን መፈጸም ችሏል ይሄ ለአሰልጣኝ አርነ ስሎት በጣም የተሻለ ያደገ ቡድን ትናንትና ምሽት እንደነበራቸው የሚያሳይ ነው። ለምሳሌ በኦፖነንት ሳፍ ላይ እንደምታውቁት የተጋጣሚ ቡድን አንዱ ትልቁ ጥንካሬ የሚባለው የተጋጣሚን እንቅስቃሴ በራሱ ሜዳ ላይ መከልከልና መገደብ መቻል ነው። የተጋጣሚ ቡድን በራስ ሜዳ ላይ መገደብና መከልከል ማለት ተጋጣሚ መጫወት በሚፈልገው ጥራት እንዳይጫወት ማድረግ ማለት ነው። ይሄንን እንቅስቃሴ ሊቨርፑሎች ትናንትና ተጋጣሚያቸውን ኤንትራክ ፍራንክፈርትን እንዲሆን በማድረግ እነሱ የተሻለ በተጋጣሚ ሜዳ ላይ ጥራት ያላቸውን የኳስ ንክኪዎችና ቅብብሎችን አድርገው እነዛ አፈጻጸማቸው ደግሞ የተሻለ ለውጥ አምጥተውላቸዋል። ለምሳሌ ሊቨርፑል በተጋጣሚ ሜዳ ላይ የተቀባበላቸው የኳስ ቁጥሮች 485 ፓስ ኢን ደ ኦፖነንት ሀፍ ነው እያልኩ ያለሁት ራሱ ሜዳ ላይ አለ። 485 ኳሶችን የተጋጣሚ ሜዳ ላይ ተቀባብሏል ሊቨርፑል። ይህ ማለት ሊቨርፑል 80 ከመቶ የሚሆነው የጨዋታው ደቂቃ ተጋጣሚ ሜዳ ላይ ነበረ ማለት ነው። ምክንያቱም ከ697 ኳሶች ውስጥ 485 ኳሶች የተጋጣሚ ሜዳ ላይ ከተቀባበለ አንድ ቡድን ከ80 ከመቶ በላይ የተጋጣሚ ቡድን እንቅስቃሴ ላይ ነበረ ማለት ነው። የሊቨርፑል ተጋጣሚ የነበረው አይንትራክ ፍራንክፈርት 161 ኳሶችን ብቻ ነው ኦፐን ሳፍ ላይ የተቀባበለው። ይሄ ማለት እንግዲህ ወደ ሶስት እጥፍ ሊቨርፑል ይበልጠዋል ማለት ነው። የተሻለ ጥራት ያለው የተሻለ ያደገ ሊቨርፑልን ትናንትና በአውሮፓ ቻምፒየንስ ሊግ በሚፈለግበት ሰዓት ነው እያልኩ ያለሁት፣ በሚፈለግበት ሰዓት አግኝተውታል። ይህን ሰዓት ነበር የሚፈልጉት። ሊቨርፑሎች በዚህ ሰዓት አገግመው ቶሎ ምላሽ መስጠት የሚገባቸው ጊዜ እንደሆነ ያውቁታል። አሰልጣኝ አርነ ስሎትም የተናገረው ነገር ያ ነው፣ ቶሎ ማገገም ነበረብን፣ ቶሎ መውጣት ነበረብን ከዚህ ጫና፣ ይህንን ቶሎ ማገገም ቶሎ ለመውጣት በዚህ ጫና ውስጥ ላለመቆየት፣ ይህንን ሞመንት ነበር ምንፈልገውና ያን ያደረግነው የሚል አስተያየት ሰጥቷል። በፓሲንግ አኪሬሲ ራሱ በኦፖነንት ሳፍ ላይ ከተመለከትን ሊቨርፑል በጣም ከፍተኛ ቁጥር አይንትራክ ፍራንክፈርቶች በሊቨርፑል ሜዳ ላይ መጥተው የተቀባበሏቸው የኳስ ቅብብል ጥራትን ስናይ 73.9 ነው። 73.9 ማለት ደካማ ነው አፈጻጸማቸው። በጣም የተሻለ ለመሆን የተሻለ ጥራትን ይፈልግ ነበር ማለት። በሊቨርፑል በኩል 90.7 የፓሲንግ አኪሬሲ የተጋጣሚ ሜዳ ላይ የሚደረጉ የኳስ ንክኪዎች የኳስ ቅብብሎች ጥራት ይህንን ነው የሚያሳየው። ለምሳሌ በፋይናል ሰርድ የመጨረሻው ሜዳ ክፍል ላይ ሊቨርፑል 203 ኳሶችን ተቀባብሏል። ኦፖነንት ሃፍ ላይ 485። ከነዚህ የኦፖነንት ሃፍ የኳስ ቅብብሎች ውስጥ ደግሞ 203ቱ ፋይናል ሰርድ ላይ እያደረጋቸው ቅብብሎች ናቸው። የፋይናል ሰርድ አኪሬሲው ደግሞ ዘጠና አንድ ከመቶ ጥራት ያለው ቅብብል ነበር። የሊቨርፑል እና ሊቨርፑል ትናንት በብዙ መንገድ ለአሰልጣኝ አርነ ስሎት የተሻሻለ ያደገ በተለይ ከነበሩበት ጫና ከነበሩበት ዝቅታ ከነበሩበት የሊቨርፑል ያለፉት አራት ሳምንታት ትችቶች ለመውጣት ይህቺ ምሽት በጣም አስፈላጊ ምሽት ነበረች። ለአሰልጣኙ ለአሰልጣኝ አርነ ስሎት ይህቺ ምሽት ነበር የሚፈልጉት ማለት ነው አሰልጣኙ። ስለዚህ ይቺ ምሽት ብዙ ነገሮችን የሚያስተካክሉባት ምሽት ነች። አብዛኛውን ጊዜ ከእግር ኳስ እንቅስቃሴ ጋር በተያያዘ መሸነፉ ብቻ አይደለም። አሁን የቡድን አንዱ ትልቁ ችግር የሚባለው በእንቅስቃሴ ደጋፊዎችን በእንቅስቃሴ ተመልካቾችን የኳስ ተንታኞችን ማሳመን አለመቻን በራሱ ለዛ ቡድን በጣም ፈታኝ ነው። አሁን ሊቨርፑል በዛ ሁኔታ ውስጥ የነበረ ቡድን ነው። ሊቨርፑል በጣም በብዙ መንገድ ውስጥ ፈተና ውስጥ ነበር ያለፉት አራት ሳምንታት ውስጥ። ግን ይህንን ደግሞ ማስቀጠል ይጠበቅበታል። የትናንትና ምሽቱ እንቅስቃሴ ማስቀጠል ይጠበቅበታል። ልክ ቼልሲ በጨዋታው የነበረው ሚና በእንግሊዝ ፕሪሚየር ሊግ የነበረውን ነገር ይዞ ነው የመጣው። ያ በፕሪሚየር ሊግ ውስጥ የነበረውን የሚያጠቃበት መንገድ፣ የሚከላከልበት መንገድ፣ ጌሙን ዶሚኔት ለማድረግ የሚሞክርበት መንገድ፣ ተጋጣሚን ጫና ውስጥ ለመክተት የሚሞክርበት መንገድ፣ ተጋጣሚን ለማሳሳት የሚሞክርበት መንገድ፣ እሱ ወደ ተጋጣሚ እንቅስቃሴ የኢንዞ ማሬስካ ቡድን ለመሄድ የሚሞክርበት መንገድ ኮፒ ነው። ከቻምፒየንስ ሊጉ ጨዋታ የፕሪሚየር ሊጉን ጨዋታ ልትለየው አትችልም ሂደቱ ሊቨርፑል ግን ባሳለፍነው ሳምንት ማንቸስተርን ከገጠመው ቡድን ዲፍረንት ዌይ ኦፍ ቲንኪንግ ነው የነበረው ትናንትና። ስለዚህ ይሄንን ወደ ፕሪሚየር ሊጉ መመለስ ይጠበቅበታል። አሰልጣኝ አርነ ስሎት ወደ ፕሪሚየር ሊጉ መመለስ የሚጠበቅባቸው የፕሪሚየር ሊጉ ጫና እንደገና ፊል እንዳያደርጉት ነው። ምክንያቱም ቀጣይ ጨዋታዎችም ሊቨርፑል በጣም ተጠባቂ ወሳኝ የሚባሉ ጨዋታዎች ይኖርታል። የቻምፒየንስ ሊግ ጨዋታዎች በጣም ወሳኝ ጨዋታዎች ናቸው። የፕሪሚየር ሊጉ ጨዋታዎች እንዲሁ በጣም ወሳኝ ጨዋታዎች ናቸው። በእያንዳንዱ ጨዋታዎች ነጥብ መጣል ምን ያክል ዋጋ ሊያስከፍል እንደሚችለው ለአሰልጣኝ አርነ ስሎት የሚታወቅ ነው። ለምሳሌ ከብሬንፎርድ ጋር ጨዋታ አላቸው። ከክሪስታል ፓላስ ጋር እንዲሁ የሚደረግ የአራተኛው ዙር የኤፍ ኤል ካፕ ጨዋታ ይኖራቸዋል። ከአስቶን ቪላ ጋር ጨዋታ አላቸው። ከሪያል ማድሪድ ከማንቸስተር ሲቲ ጋር የሚደረጉ ጨዋታዎች አሉ። እነኚህ ጨዋታዎች በራሱ ለአሰልጣኝ አርነ ስሎት በጣም ወሳኝ የሊቨርፑልን የቀጣይ ሲዝን ጊዜ ዲፋይን የሚያደርጉ ናቸው። ሊቨርፑል ከሲቲ ጋር ሲገናኝ፣ ሊቨርፑል ከአስቶንቪላ ጋር ሲገናኝ፣ ሊቨርፑል ከብሬንፎርድ ጋር በሚያደርገው ጨዋታ የኢንትራንክ ፍራንክፈርቱ ጨዋታ ላይ የነበረው ሊቨርፑል ነው ማሳየት የሚጠበቅበት አሁን የአንድ ምሽት ጨዋታ እንዳይሆን ስጋት አለ። ግን አሰልጣኝ አርነ ስሎት አብዛኛውን ከጨዋታ በኋላ በሰጧቸው ሀሳቦች ውስጥ ያነሱት ምንድን ነው? ይቺን ይቺን ነገር ነው የምፈልገው። በቃ ይቺ ወሳኛዋ ነገር ነች። በቃ ይቺ ትሪገር ፖይንት ነች። የሆነ ነገር ነክተን የምንዞርባት የሆነ ነገር ነክተን በተኑን ነክተን የምናልፍበት ነች። ስለዚህ ከዚህ በኋላ የሚኖረውን ነገር የማስተካከሉ ኃላፊነት ከዚህ በኋላ የሚኖረውን ነገር የመስራቱ ኃላፊነት የእኛ ግዴታ ነው የሚል ሀሳብ አንስተዋል አሰልጣኙ። እና ለሊቨርፑል ደጋፊዎች ግን ለነበረው የሰሞኑ ጭንቀት፣ ለነበረው የሰሞኑ የሊቨርፑል ዝቅታ በጣም ወሳኝ የሚባለውን ድል ሊቨርፑል ማስመዝገብ ችለዋል። እናንተ እንዴት አገኛችሁት? የሊቨርፑልን የትናንትናውን ድል በቀጣይስ ሊቨርፑል ምን ላይ እርምት መውሰድ አለበት? ምን ማስተካከል አለበት? የሚለውን ሀሳብ ስጡበት። ጥሩ ጊዜ እንዲሆንላችሁ እመኛለሁ። ፖድካስቱን ላይክ እንዲሁም ሼር ማድረጋችሁን ለሌሎች እንዲደርስ አትዘንኩ